የቤት ኪራይ 25 ሺህ ብር መክፈል አቅቶን፣ ቼክ ተመታ ቼክ ተመታ። በኋላ ምንድን ነው ወደ ፖሊስ ጣቢያ፣ ከፖሊስ ጣቢያ ምንድን ነው ፓስተር ዳኘ በካቴና ጁን ታስሮ የልገባ ነው ፖሊስ፣ ቼክ ተመቶ። እኔ ግን እንደ ፎቅ ይታየኛል። የታክሲ አጦ የሰንጋተራ እንዳገት በግር እየወጣ የሚሄድን ልጅ እግዚአብሔር እንደዚህ አለ፣ ታክሲ ያዝ ታክሲ ሄድለኝ። አሁን አንዱ ይሰጣል ሰንጋተራ ኤጅ የሚባል ሬስቶራንት ገባው። አንዱ መጣ። ወዴት ነው የምትሄደው አለኝ። ላደርስ ቦሌ ኤርፖርት። ምን ብሎ ይመሰል ኤርፖርቱን ትወጣበታለህ ትገባበታለህ ብሎኝ፣ ምን የሌለው ሰውዬ የታክሲ ዮሐንስ አራት ኢየሱስ ክርስቶስ ወደ ሰማርያ ገብቶ አንድ ሴት አገኘ። ማውራት ጀመረ። እሷን ሲነካት ከተማ ልትነካ ሄደች። ስትነካ ከተማ የምትነካ ያርግን እግዚአብሔር አገልግሎትን ከጋኑስ መብራት ያውጣው ወደ ከተማ ይውሰደው። በተነካበት ጎረቤት መንካት ይሆንል። ዛሬ ሰዎች ተነካን ይላሉ። በመንፈስ ግን የነካቸውን ባናቅም ለባላቸው የማይተርፍ መነካት፣ ለባል የማይተርፍ መንቀጥቀጥ፣ ለባል የማይተርፍ ወንበር መስበር በሕይወትሽ አይሁንብሽ። ከተነካሽ ትነኪያለሽ። ከተነካሽ ልጅሽ ይነካል። ሲገላግላት ች። እቺ ሴት የስድስት ሰዓት የውሃ ቀጂ ምልክት። ስድስት ሰዓት መድረሱ የሚታወቀው ስትመጣ ነው። ሰዓት ደርሷል። ምን ቀጂዋ መጣች፣ ያቺ ተመላላሿ መጣች። ማሰሮ ይዛ ከመመላለስ ውጭ ምንም ዕድል ፈንታ የሌላት ያችን ሴት ልማዷ ላይ ያገኘ ጌታ ያግኝሽ። የዘወትር ነገሯን ስታደርግ አገኛት። ኖርማሊቲዋን ስትፈጸም አገኛት። ለምን ይመስላል በማይገባበት ሰፍር የገባው ሰማሪያ የማይገባበት ሰፈር የገባው ለምን ይመስል? እችን ሴት ከልማዷ ፒክ። በመንፈሴ አያለሁ የሆነ ሰረገላ ዛሬ ዝቤ ገብቷል። አንድን ሰው ከልማዱ ያወጣዋል ኢየሱስ። ኮመንተሪውን ሳይሄድ ከፍ ባለ ስፍራ ላይ ተቀምጧል። ሰማሪያቷን ካነጋገረ በኋላ እሷ ጉዴን የነገረኝ ኑ ልንገራችሁ ብላ ወደ ከተማ ገባች። ከተማ ይዛ መጣች። ከተማ ያለው ሰው ሲመጣ ደቀ መዛሙርቶቹ ከዚህ መጡ። ደቀ መዛሙርቶቹ የመጡት ለምንድን ነው? ለኢየሱስ እርቦታል። ስድስት ሰዓት ነው ብለው ምግብ አልበላም ብለው ምግብ ይዘው ሲመጡ ተገጣጠሙ። አሁን ደቀ መዛሙርቶቹ የመሰላቸው ህዝቡ ሲመጣ ኢየሱስ ሰማርያ ስለገባ አይሁዳዊ ገብቷልና ሊወግሩት ይችላሉ ብሎ ከተማ ሲመጣ አዩ ደቀ መዛሙርቶቹ ከተማ ይመጣል። ደቀ መዛሙርቶቹ ሲያዩት የከተማ ህዝብ ኢየሱስን ሊወግረው ይመስላል። ኢየሱስ ደግሞ አይናችሁን አንሱና አለ። መከሩ እየመጣ ያለው የሚታጨድ የሰማሪያ መከር። አይናችሁን አንሱና አለ፣ መከሩን ተመልከቱ፣ አዝመራው እንደደረሰ ተመልከቱ አላቸው። እነሱ መከራ ያያሉ፣ ኢየሱስ መከራ ያያል። አሁን ሲያዩ ድንጋይ ድንጋይ ሰማሪያ ትውልድ አንድ አይሁዳዊ ወጣት ሊመታ የመጣ መስሏቸዋል። ሲያዩ መከራ መስሏችኋል። ኢየሱስ ግን ከነሱ መከራ ባሻገር መከራየ ዛሬ አይኔን አንስተ መከራ ሳውን መከርታለ ሰራዊት፣ ምንድን ነው የምታየው? ዛሬ እግዚአብሔር እንደዚህ ብሎኛል፣ ህዝቤ አይኑን ያነሳል መከራ ላይ መከራ ያለሁ መከራ ላይ አዝመራ ያለሁ መስሪያ ቤቴ ላይ መከራ ላይ ቤቴ ላይ መከራ አይታየኝም፣ ቻሌንጅ አይታየኝም። አዝመራ የሚታጨድ አዝመራ የደረሰ አዝመራ የደረሰ ቤት የደረሰ ኑሮ ፍሬ ያለው ኖሮ አያለው። አይናችሁን አንሱ። የነገ ህይወትሽ የዛሬ አይንሽ ነው። ምን ተያለሽ? ሲበሉሽ ነው የምታይ፣ ስትበይ ሲፈርስ ነው ምታይ፣ ሲሰራ ምን ተያለ ስለ አገልግሎት የደቀ መዛሙርትና የኢየሱስ ልዩነት የአምላክና የሰው ሳይሆን የአይን ነው። ምን ያህል አይንሽ በተቀመጥሽበት መስሪያ ቤት ሲያፈናቅሉሽ፣ ሲያዋርዱሽ፣ ስምሽን ሲያጠፉ ነው የምታዩ ስትከብሪ ስትገዢ ስታጅ መልክ ስታስተላልፊ ምንታለ ኢየሱስ አዝመራ ጭራሽ አዝመራው መከሩ እንደደረሰ አላቸው። ቁጥር ሰላሳ አምስት እዩ እንደነጣ የደረሰ አዝመራ ማለት የተዘራ የጠጣ የተቆተ መከራያል አይታየኝም። የሰው መብራቱ አይኑ ናት። አይኑን ከታመመ ሁለመናውን ታሟል። አይን ከታመመ ታመሃል። እይጣ ከተጨፈነ ተጨፍናል። ነገ ላንተ አበሳ ነው። ምን ታያለ? ምን ታያለ? ስለ ኢትዮጵያ ምን ታያለሽ? ስለ ነግት ዳርሽ አይን እንኳልና፣ ተነስ አያለው፣ ሊታጨድ የደረሰ መከር አያለው፣ አዝመራ። አዝመራ ይታየኛል። የሚታጨድ ይታየኛል። በዙሪያ ሰው ሲሰበሰብ ይታየኛል። ዮሐንስ አራትን ሃምሳ ጊዜ አንብቤ ያለው ዮሐንስ አራትን እኔ እንደዚህ አይቻል። ምክንያቱም ሪቬሌሽን ነዋ፣ እግዚአብሔር ነዋ፣ መልኩ ሌላ ነዋ፣ መገለጡ ሌላ ነዋ። አያለው፣ መከራ አላይም። መከራ አለው። አዝመራ አያለው። የደረሰ ነገር አያለው የሚበላ ነገር አያለሁ የጎመራ ነገር አያለሁ፣ አያለሁ። አይናችሁን አንሱ፣ አይንህን አንሳውን በዚህ ላስረዳ ብዬ ነው። መንገድ እየሄደ ነው፣ እንቅፋት ሊያጋጥመው ነው። ይሄ ሊሻገር ሁለት ነገር መነሳት አለበት፣ ወይ አንዱ ወይ አንዱ መነሳት አለበት። የመጀመሪያው ባስኬቶ መነሳት አለበት። አንሳና ሂድ፣ ወደዛ አድርገውና ሂድ ባስኬት አንስቶ ሄደ። አሁን ደግሞ አንድ ነገር ማንሳት አለበት ይህን ማለፍ ካስፈልገው እግሩን አነሳው፣ እግሩን ተሻገረ። አሁን ስማኝ ኢየሱስ አለ፣ መከራው ካልተነሳ አይንን አንሳና፣ አለፈው። ለመንገዴ እግረን አነሳለሁ፣ ለራዬ አይኔን አነሳለሁ። አይንን ማንሳት ማለት የሚታየውን ትቶ የታየልህን ማየት ነው። ከሚታየው ነባራዊ ሁኔታ አይንህን ወደ ታየልህ ማየት ነው። የሚታየውን አልፈ የማይታየውን በመንፈሳዊ ዓለም የሚታየውን እይ። ዘንድሮ አይንህ የሚታየው ላይ ነው። አዎ፣ የሚታየው ፈርሷል። እግዚአብሔር ግን እንደዚህ ይላል፣ እሰራዋለሁ አለው። የሚታየው አርጅቷል። እግዚአብሔር ግን ምን ይላል? አድሰዋለሁ አለው። ምን እያየ ነው? እዚህ ጋር የደረስኩት የካርቱን ቢሮ ነበረኝ፣ ሶስቱ የሚመላለስበት ነበረኝ። ለብዙ ዓመት ሶስቱን ሰዎች አልፌ ኔሽናል፣ አንተ አባባ ተስፋዬ የሚባሉ የህፃናት አጫዋች ነበሩ በቴሌቪዥን ምንም ሳያዩ፣ በቴሌቪዥን ይመጡና አንተ ወደዚህ ጠጋበል፣ አንተ ወደዚህ ትፈቀቅበል፣ ህፃናት፣ ህፃናት፣ አንተ አቡሽ፣ አይቻለሁ፣ አይቻለሁ። አቡሽ ወደዚህ አያዩም እኮ በቴሌቪዥን ነው ያሉት። አንተ እሳቸው እንደዚህ ካሉ ስ ኔሽን ይታይ የቤት ኪራይ ቼክ እየተመታብኝ ፎቅ አያለሁ ያለው ሀያ አምስት ሺ ብር መክፈል አቅቶን ቼክ ተመታ ቼክ ከተመታ በኋላ ምንድን ነው ወደ ፖሊስ ጣቢያ ከፖሊስ ጣቢያ ምንድን ነው አስተር ዳኛ በካቴና ጁን ታስሮ የልገባ ነው ፖሊስ ቼክ ተመቶ እኔ ግን አይዟችሁ ላሉ ፎቅ ይታየኛል ዝም ብለን በአቋራጭ ጋ የደረስ መስሎ ነው አይደል ሁልጊዜ ለዚህ ነው የደረሰ ሰው ስታይ ዝም ብላ አትለፋ የደረሰበትን ጠይቅ በምን አልፎ እንደደረሰ ጠይቅ ፎቅ ይታየኛል ላለ ፎቅ አማረኝ ልጆች ሲያዋርድሽ ሆነ እምታየው እሺ እንጂ አይናችሁን አንሱ መካሮ እንደደረሰ ላይ እግሩን እንዳነሳ አንሳው ምንድን ነው የሚታይ ዝግ ዝ እየተከፈተ ከተዘጋው በር ባሻገር ገብቼ እዛ ስሰራ ሳገልግል ሰይጣን እኮ ትልቁ ችግር አይንን ነው የሚይዘው አይን ከተከፈተ ምን እንደሚከፈት ስለሚያቀ

ከሬሳው ከሚሸተው አራት ቀን ከሞላው ምን እያሉት ነው? እነሱ አራት ቀን ሆኖታል፣ ሸቷል፣ አትችልም። ንፍሮ በልተ ሂድ፣ እድር አድርሰ ሂድ፣ የወዳ ጅንባ አፍሰ ሂድ እያሉት ነው። እሱ ግን ከማርያም ቃላት በላይ አይኑን አንስቶ አላዛሮ ይውጣ። ከዛስ አይኑን አንስቶ ድንጋዩን አንሱት አላቸው። ኢየሱስ ክርስቶስም ዮሐንስ ስድስት አይኑን አንስቶ ምድረ በዳ ላይ የሚመጣ ህዝብ አየ ምድረ በዳ ማለት አልባ ማለት ነው ምንም ነገር የሌለው አልባ ሰው አልባ ቅጠል አልባ የሚበላ አልባ የሚጠጣ አልባ ምንም የሌለው ማለት ነው ምድረ በዳ ላይ ኢየሱስ ግን ከምድረ በዳው አይኑን አንስቶ አምስት ሺህ ሰው ሲመጣ አየ ይሄ ብቻ መሰለ ሲመጡ ደግሞ ምን አላቸው የሚበሉትን ስጧቸው በዛ ያንተ ነገር አምስት ሺህ ሰው ሱቅ አልባ ምግብ አልባ፣ እንዴት ነው ምግብ የሚመጣ? የሚያደርገውን ያቅ ነበርና አይኖቹን አንስቶ እሱ ያየው አስራ ሁለት ሞሰብ ሲተርፍ፣ በልተው ሲተርፋቸው። እነሱ ሱቅ የለም ይላሉ፣ እነሱ እንጀራ የለም ይላሉ፣ እሱ ደግሞ አስራ ሁለት ሞሰብ ታረፈ። ጭራሽ አስቀምጧቸው ይላል። ሳር ላይ ምግብ እኮ የለም፣ አስቀምጧቸው፣ በሥነ ስርዓት ቁጭ ቁጭ አድጓቸው፣ ቁጭ ቁጭ አድርጓቸው፣ በሥነ ስርዓት አስቀምጧቸው የሚበላ የለም አስቀምጦ ይላል አለ፣ አለ ምግቡ ያለው አይን ላይ ነው። ምግቡ ያለው እይታ ላይ ነው። አይኔን አነሳዋለሁ። አሁን የሚበሉትን ስጧቸው አለ። ከየት ሲሉት አንድ ልጅ ጋር ትንሽ ነገር ተገኙ። ከዛስ? አሁንም ኢየሱስ ስጧቸው። ሲሰጧቸው ይበዛል፣ ሲሰጧቸው ይበዛል፣ ይበዛል፣ ሲሰጧቸው ይበዛል። ከየት ካልክ መቼም አታይ። አፈፃፀም አንተ ምን አገባ? አፈጻጸም የእግዚአብሔር ነው። ነገ በዚህ ከተማ አንድ መስፈሪያ ዱቄት ይሸጣል። ከየት? እንዴት? ያንተ አይደለም። ያንተ አሜን ነው። ልባርክ ነው ዛሬ ጠቀ ሚራክል ቤታችሁ ገባ። ያልተጠበቀ ታምራ ቤታችሁ ገባ። የማታስቡት ነገር ቤታችሁ ገባ። እንዴት ይሆናል የተባለ ነገር ቤታችሁ ገባ። ሰዊት የሚያየውን ዜና እያየ ትወጣለ። ሰይጣን ያሳየሽን የለቅሶ ልብስ ልሞት ነው ነው። ሰይጣን ያሳየህን ጭንገፋ ታያለ። ልጨነግፍ ነው ነው። ማን ያለ ማን አለ? አሁን ዘንድሮ እኮ ምን አለህ አይባልም። ማን አለህ ነው ማን ነው ያለ? ከየት ጣቢያ ሰማ? የትኛው ጣቢያ ነው የነገረ ቸርች ወንበር ላይ ቁጭ ብሎ የሚሄድ ማለት እኮ ነው። ለምስል አላየም ተከቧል። ወየ ጉድ ጠፋን አለ ግያዝ። አይኖቹን ክፈት። አይኖቹ ሲከፈቱ የእሳት ሰረገላና ሰራዊት አያ። የተከበብከውን መከራ፣ የተከበብከውን ችግር ካየ ምንም ልረዳ አልችልም ኑሮ ሲባል ምንድን ነው? ምት ኖርማል ፋና የሚነግረ ኖርማል የኢትዮጵያ ዜና የሚል ነው ኑሮ ኑሮ የለ አምላክ የለ አባት የለ ረጂ የለ ቢዝነስማን የንግድ ሚኒስትርን የሚል ነው የምትሰማው። የለም ሌላ የምታየው አገልጋዮች ምን ህዝብ አለ አለ እንጂ ኔሽን አለ፣ ደስ ብሎ የሚያገለግለው አገልግሎት አለ እንጂ የማን ይሰማል የሚሰማው እኮ ትውልድ የለም። አለ አለ ኔሽን ስራ አለ፣ ትውልድ ስራ አለ፣ ኔሽን የስር የሚል ትውልድ የሚታዘዝ ትውልድ አለ

ስቶ ከሚታየው በላይ የተነገረለትን የትንቢት ቃል እያየ በትንቢቱ ቃል እየተዋጋ እግዚአብሔር ይሄንን አላሳየኝም፣ ያሳየኝ ያኛውን ማዶ ነው፣ ያኛውን ክብር ነው፣ ያኛውን ኃይል ነው ያለ አንድ ጄኔሬሽን ዘንድሮ ጥሶ ይወጣል። ሁለተኛ ቆሮንቶስ አራት 17 የማይታየውን እንጂ። የማይታየው የቱ ነው? እግዚአብሔር ዓለም ያለው እውነት። እውነት የቱ መስሎ ነው? እውነት የጨበጥከው መስሎ ነው? እንዴ የጨበጥከውን ያመጣው ያልተጨበጠ ዓለም ግን እውነት ይሆን? ዓለም አለ። ይህንን ዓለም ያመጣ ዓለም አለ። ይህ የሚታየው ከማይታየው ነው የመጣው። የሚታየው አይደለም እውነት። የማይታየው የእግዚአብሔር ዓለም ነው እውነት የሚታየውን ባንመለከት ምንድን ነው የሚያወራው? ጭራሽ የማይታየውን። እኔ የሚታየውን፣ አኒ ምን ማለት ነው እሱ ነዋ። ክርስትና ምን ማለት ነው ታውቃለህ? ይሄን አት ይለኛል ይሄን ያመጣ ግን ሌላ አለ፣ እሱን ይለኛል። ይሄን አት ብለኝ የማይታየውን እንዴት ነኝ? አይ የማይታየው ነው ይሄን የሚታየውን ያመጣው የቱ ነው የማይታየው። የቃል ዓለም የመንፈስ ዓለም የትንቢት ዓለም የእይታ ዓለም ያልተሰሩ ቀኖቼ ያልተሰራ ቀን የቱ ነው ያልተሰራ ቀን ያልተሰሩ ቀኖችን ሁለት ሺህ ሀያ ስምንት ጥር ሰባት ከየት ሊ ኔሽን ስትሆኒ ስታገባ ልጆች ስትል የልጅ ልጅ ሲንባረቂ አገር አልበቃ ብሎ ወዲያና ወዲህ ከአራት ለአራት ቤት ወጥተ ኔሽን ስትሆን የቱ ሊ ሁለት ሺህ ሀያ ስምንት የካቲት ስድስት እንዴት አድርጊል ያልተሰሩ ቀኖች ገና ከፊት ለፊት የሚመጡ የዛሬ ሰላሳ ዓመቶች እንዴልይ አሁን ያነ ምን ይለኛል፣ አንተ ይለኛል ዲያቆናቶች አንተ ቸርች ያሉ ዲያቆናቶች ይለኛል፣ የተነቃቁ በመንፈስ የሚያገለግሉ አይናቸው የተከፈተ ሙዚቀኞቹ የሚዘሉ በመንፈስ የሚወድቁ ሙዚቀኞችን አለ ይለኛል። የዛሬ ስንት ዓመት መሰለ? አስራ ስምንት ዓመት የዛሬ አስራ ስምንት ዓመት እኔ ምን አይነት ውስጥ ነበርኩ መሰለ ጸጉር ቆራጭ ልሁን አገልጋይ ልሁን እያልኩ ነበር። እሱስ ምን ይለኛል? ኪቦርድ ተጫዋቾች በመንፈስ ሲወድቁ ያሳየኛል። ያኔ እቸርች ውስጥ ያለ ኪቦርድ ተጫዋች፣ አንተ ጋር ያለ ልጅ፣ አንዷ ሴት ከሺ ጋር የምትመዛዘናት ይለኛል። አየህ፣ የማይታይ አለምን ለእኔ ያኔ እንዲህ ተናግሮ እዚህ ካደረሰ ለአንተ ደግሞ እንደዚህ ይሆናል። ከአምስተኛ ፖሊስ ጣቢያ የአሁኑ መስቀል አደባባይ የቀደሞ አብዮት አደባባይ የታክሲ አጦ የሰንጋተራ ዳገት በግር እየወጣ የሚሄድን ልጅ እግዚአብሔር እንደዚህ አለ፣ ታክሲ ያዝ። ታክሲ የለኝ፣ አሁን አንዱ ይሰጣል። ይስጠኝ። ሰንጋተራ ኤጅ የሚባል ሬስቶራንት ገባው፣ ዝም ብዬን የገባው አንዱ መጣ። ወደ የት ነው የምትሄዱ አለኝ። ወደ ቦሌ ያልኩ፣ ላደርስ። የት ነው እ እንዳደርስ አለ። የት ነው ቦሌ ኤርፖርት። ምን ብሎ ይመሰል፣ ኤርፖርቱን ትወጣበታለ፣ ትገባበታለ ብሎ ምን የሌለው ሰውዬ የታክሲ ኤርፖርቱ አለኝ። ግባ ውጣ አለኝ። ያዛን ጊዜ ደግሞ ኤርፖርት ይፈቀዳል። አይሮፕላኖቹ ሲወጡ ሁሉ ሲወርዱ ታያለህ። ውጣና እዛ ላይ አለኝ ይሄ አይሮፕላን አለኝ ሲወጣና የሚወርደውና የሚያወጣው ነው አይሮፕላኑ ሲወጣ እኔን ይዞኝ ወጣ እላለሁ። አንድ አይሮፕላን ሲያርፍ አረፈ እኔን ይዞኝ እላለሁ። ያ ሰውዬ አሁን እንደፈለገ ይመላለሳል። የቱ አይቼ የማይታየውን አይቼ የቱ ሰውዬ አንተ ራእይ የለህም የተባለ ሰው ሰዎች አይተውኝ አይተውኝ እዚህ ሰውዬ እንኳን ብዙ መሄድ የሚያዋጣ ነገር አይመስልም፣ ሰፋ ያለ ቸርች፣ ደህና ቸርች እንፈልግ ብሎ ስንቱ ሄደ። ያየሁና የገመገመሁና አዋጭ አቋራጭ ክፍት ሲያገኝ አንተስ ክክም ይህን ሁሉ ዓመት ክክም እራያለህ አለኝ። ያለ አለኝ አይተሃል። አይቻል ምን ሰራዊት ምን ብሏል የሰራዊቴ ማርሻል፣ አንድ ጀኔሬሽን እዚህ ምድር ላይ ታስነሳለህ ብሎኛል። አይናችሁን አንሱና መከሩ እንደደረሰ ለመከሩ አለ ሰራተኛ ፈልጎ። እነሱስ መከራ የኔ ነገር መከራ። ምን መከራ አለ? ምንድን ነው መከራ? ስላዳነ፣ ስላንቀባረረ፣ ስለሞተልህ ተስፋ ቢስ የነበርከው ሰውዬ አትሊስት በሰማይ ተስፋ ስለተቀመጠልህ አንተ ደግ ደጉን አታወራም እንጂ ስንት ደግ ነገር አድርጎልሃል ጌታ። አይናችሁን አንሱ። መከራ አትዩ፣ መከር እዩ። አዝመራው እንደደረሰ እዩ። ኢየሱስ ሲታጨድ ያለ ህዝብ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 ባለፈው አንድ መቶ ሰላሳ ስድስት ኮሎኖች እናቆማለን ብለን ያቀረብነውን የቤተክርስቲያን የህንጻ ግንባታ ስራ ጥሪ ተቀብላችሁ